ከኢትዮጵያ የግል ባንኮች በቀልጣፋ ሰርቪስ አገልግሎቱ የሚታወቀው ዘመን ባንክ በ2023/24 እጅግ አመርቂ ውጤት ማስመዝገቡ ባንኩ ካወጣው ዓመታዊ ፋይናንሻል ሪፖርት መረዳት ይቻላል። በ2023/24 ዘመን ባንክ እጅግ የላቀ ውጤት ያስመዘገበ ባንክ ሲሆን ኢትዮጵያ ውስጥ ካለው አጠቃላይ አስቸጋሪ የብሔራዊ ባንክ መመሪያ አንጻር፣ ለምሳሌ የክሬዲት ካፕ፣ የባንኩ ኤግዘኪቲቭ ሊደርሽፕ አስተዋጽኦ እጅግ ከፍተኛ መሆኑን መረዳት ይቻላል። 2024 ለዘመን ባንክ ወርቃማ ዓመት መሆኑን እንደማስረጃነት አጠቃላይ ገቢን ወይም ኦፕሬቲንግ ኢንካም እንመል ከ2019 ጀምሮ አጠቃላይ ኦፐሬቲንግ ኢንካም እስከ 2023 ማለት ነው 16 ቢሊዮን ሲሆን በ2024 በአንድ ዓመት ብቻ 7.7 ቢሊዮን በመሰብሰብ ለባንኩ የወደፊት እድገት ከፍተኛ መሰረት መጣሉን ለመገንዘብ ችያለሁ። ከ2019 ጀምሮ ከ527% በላይ ያደገ ዘመናዊ ባንክ ነው። ዘመን ባንክ በተቀላጠፈ አገልግሎቱ ብቻ ሳይሆን ያለውን ፋይናንሻል ሪሶርስ እጅግ በአግባቡ በመጠቀም ለኢትዮጵያ የባንኪንግ ኢንዱስትሪ ምሳሌ መሆኑን ለማስረዳት የሚከተሉትን አራት ነጥቦች ላንሳ። አንደኛ ኮስቱ ኢንካም ሬሾ 55 ሲሆን አጠቃላይ የባንኪንግ ኢንዱስትሪ አቨሬጁን ስናይ 7 ከመሆኑ አንጻር፣ ሁለተኛ ኢምፕሎይ ፕሮዳክቲቪቲ ማለትም ለሰራተኛ የተከፈለ ወጪ አጠቃላይ ከኔት ኦፐሬቲንግ ኢንካም አንጻር ስናየው የዘመን ባንክ 246 ሲሆን የኢትዮጵያ ፕራይቬት ባንክ ደግሞ አጠቃላይውን አቨሬጅ አቨሬጅ ወደ 40 ከመሆኑ አንጻር፣ ሶስተኛ የብራንች ፕሮዳክቲቪቲ ማትሪክስን በምናይበት ጊዜ እያንዳንዱ ብራንች ምን ማለት ነው? ኔት ኢንካም ፐር ብራንች ጀነሬት ያደረገውን በ2024 ስናይ ዘመን ባንክ 19 ሚሊዮን ሲሆን የኢንዱስትሪው ከፍተኛ በ2023 8 ሚሊዮን ከመሆኑ አንጻር ዘመን ባንክ የብራንች ፕሮዳክቲቪቲ ኢንዴክስን እየመራ መሆኑን እንገነዘባለን። በአራተኛነት ዘመን ባንክ ካለው አጠቃላይ አብት አንጻር ሪተርኖን አሴት ከኢንዱስትሪው የላቀ ውጤት በማስመዝገብ ቀዳሚ ሲሆን ለዚህ ማስረጃ ከዳሽን ባንክ 2024 ሪፖርት አንጻር ስናየው ዳሽን ባንክ አጠቃላይ አ ሲሆን ይህ ወደ 4.9 ቢሊዮን ከታክስ በኋላ ሪፖርት ማድረጉን ለመረዳት ችያለሁ። በመቶኛ 2.6 ሲሆን ዘመን ባንክ አራት ፐርሰንት ሪተርን ኦን አሴት ሪፖርት ያደረገ ሲሆን ይህ የሚነግረን እያንዳንዱን ሀብት ወደ ገቢ የመለወጥ አቅም እጅግ ከፍተኛ መሆኑን ነው። ባላንስ ሺት ወይም ደግሞ የሀብትና ዕዳ ሪፖርትን ስናይ ዘመን ባንክ አጠቃላይ ሀብት የ12 ቢሊዮን ጭማሪ በማሳየት 59.2 ቢሊዮን ሲደርስ ለዚህ ጭማሪ ጥሬ ገንዘብና ጥሬ ገንዘብ አክል ሀብት አምስት ቢሊየን በመጨመር ከፍተኛውን ድርሻ ይዟል። ዘመን ባንክ ጤነኛ ወይም ደግሞ ፋይናንሻል ሄልዝ ስታተሱ ግሪን መሆኑን ከሚያስረዱ ሜትሪክሶች አንዱ የካሽ ባላንሱ ወይም ደግሞ የጥሬ ገንዘብና ጥሬ ገንዘብ አክል ሀብት ከአጠቃላይ አሴቱ ወይም ከአጠቃላይ ሀብቱ አንጻር በምናይበት ጊዜ በ2024 ዘመን ባንክ 24 ፐርሰንት ሲሆን የባንኪንግ ኢንዱስትሪው አጠቃላይ አቨሬጅ 13 ፐርሰንት ከመሆኑ አንጻር የዘመን ባንክ ሊኩዲቲ ማኔጅመንት ባንኩ ጠንከር ብሎ እየሰራ መሆኑን ለመረዳት ችያለሁ። እንደ ማጠቃለያ የዘመን ባንክ ቦርድ ወይም ደግሞ ሲኢኦ አኗር ሪፖርታቸው ላይ በግልጽ እንዳስቀመጡት በተለይ ደግሞ ከኢንዱስትሪው ጋር በማነጻጸር ያስቀመጧቸው ፋይናንሻል ሜትሪኮች አመታዊ ሪፖርቱን ለሚያነብ ማንኛውም ሰው ባንኩ በባንክ ሊድ ቦርድ የቱ ጋር እንደሆነ በግልጽ የሚያስረዳ መሆኑን ለመረዳት ችያለሁ። የዘመን ባንክን 2024 ፋይናንሻል ትንተና ወይም ደግሞ ፋይናንሻል ሪፖርት ያቀረብኩላችሁ መክፍፍ